እዚ ቤተሰቦቼ ዛሬ እንግዲህ የሰራሁት በሰቡሳ ይመስላል። እናንተም ሰርታችሁ ሞክሩት። አሁን ልሰጣችሁ ነው ማለት ነው ውዶቼ። ይህን እንደምትወድ ተስፋ አለኝ። ያሰራሩን አሳይቻችኋለሁ ማለት ነው። ወደ አሰራሩ እንሄዳለን ውድ ቤተሰቦቼ። እንግዲህ ካሜራው በነገራችን ላይ ነው ብዙ ማያሳምር ካሜራ፣ ለምን እንደሆነ አላቅም፣ የካሜራ ችግር ነው። አሁን ወደ አሰራሩ እንሄዳለን። ምርጥ የሆነ ጣፋጭ የሆነ በሰቡሳ ነው። ይሄ ደግሞ ቀዝቀዝ አድርጋችሁ ስለጀ ስትበሉት ማለት ነው። እዚህ አሰራል ያው እንደ እንትን ማለት ነው ይህን እዚ ካሳና ነው። ወደ አሰራሩ እንሄዳለን። በጣም ቆንጆ እና አሪፍ ጣፋጭ የሆነ ትንሽ ሰዓት ባጀት ያደርጋል። ለማንኛውም ማለት ነው ወደ አሰራሩ እንሄዳለን። ተወደዳቸው ተወደዳችሁት ላይ ኮመንት ሰብስክራይብ አድርጋችሁን አትርሱ። ሰላም ሰላም ሰላም ውዴ ውዴና ቤተሰቦች፣ እንደምናላችሁ ከኔ ጋ ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንደሰነበታችሁ እንዴት ናቸው? ደህና ናችሁልኝ? ከኔ ጋ ሁሉ ሰላም ነው። ክብር ለድንግል ማርያም ልጅ ሰሳዴ የቃያ ደረሰን አምላክ የተመሰገነ ይሁን። እንደምናላችሁ ውዴ፣ የኔን ዩቱብ የምታው ማለት ነው ተከታታይ ልጅ የተወሰነ ተከታታይ ልጅ ለ እንዴት ናቸው ዴ ደህና ናችሁልኝ? ከኔ ጋ ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ የመጣሁት ደግሞ ማለት ነው ምርጥ ከስተ ዛሬው ለየት ያለ አሰንቡሳ በሰቡሳ ሶ እነ ለምሰራላችሁ። ተከታታይ ላይክ ሼር ኮመንት ማርጋችሁን አትርሱ። ደስ ይበል። በቅንነት ማለት ነው ሰምታችኋል ማለት ነው እና እሺ፣ ላይክ አርጉተው። በአንድ እጅ ካሜራ ይገፍቱኝ። እሺ፣ ረጅም ቀሚስና ሰርኩዝ መስራት እንኳን አይመችም ሰው አይደል እና ይህ ማለት ወደ አሰራራ ወደ ያለ ዛሬ የምሰራላችሁ ማለት ነው። በእንትን ነው ወይ በኒሻ፣ በወተት፣ በእንቁላል እና የዛሬው በሰቡሳ የሚሰራው ማለት ነው። ሁዱ ስዬ እንግዲህ እዚ ጋ ጅቢንኬሬ አለኝ። ለጊዜው ጅቢንኬሬ አነሰኝ ምታቃላችሁ። እዚም ደግሞ ግሽጥ አለኝ። እናንተ ዝ ባዲት አላችሁ ዝ ባዲ አርጉበት ማለት ነው ውዶቼ፣ ለመጀመሪያው ላይ ማለት ነው። አሁን ወደ አሰራሩ እንሄዳለን። ያው እንግዲህ ስልኩን ላስቀምጠውና እናንተ ግን ላይክ አርጉት ሼር አርጉልኝ ሰብስክራይብ ቪዲዮ ንዘያቸሁ ላይክ አርጉልኝ። ተው ሰምታችኋል። ዘጋ ስሚጣለኝ ይሄ ደሞ አበውትናለኝ። አሁን ወደ አሰራሩ እንሄዳለን። ዛሬ እንግዲህ አሙስ እብዱ አሙስ ነው ለማንኛው ማለት ነው። ያው አሁን አሁን እኮ ጠፍቻለሁ፣ ብዙም እየመጣሁ አይደለም። እንዳላሰበቻችሁ አይደለ? ያው ወደ አሰራሩ እሄዳለሁ። እንግዲህ ተከታተሉኝ። ስልኩን ላስቀምጥ እና ላስተካክልልኝ። እሺ ቤተሰብ፣ አሁን እንግዲህ ልንሰራ ነው። እዚህ ጋር አንድ እንቁላል አለን። እኔ አንድ ነው የማደርግበት

አደርጋላችሁ ማለት ነው። ይሄንን ካደረጋላችሁ እዚህ ጋር አደርጋላችሁ እንቁላሉ ማለት ነው። የፈለጋችሁ ማረግ ትችላላችሁ አንድ ቦታ

ዘጋፈርን ይሸቀል ያለው እሺ ቤተሰብ። ከዛ ማለት ከሽው ካስተካከልን በኋላ ወደ ፍርናችን አስገባለን። እዚህ ጋር ያስቀረዋል ያው ከላይ የሚደረገው ነው። ከዛ ይሄን ጋር ስገባ በኋላ ለአስር ደቂቃ የእንትን ስለሚቀከተኝ እንትን ሸቅለውና መጠጥ ያደርገዋል ተመጠጣ በኋላ ማለት ነው። ከዛ በወተት ሌላ ጥሪ ቀን እንሰራለን እሺ ማለት ነው። እስሰብኝ ሰ እንግዲህ አሁን ወደ እንትናት እንሄዳለን። እዚህ ጋ ደሲናለን። እዚህ ጋ ወተት አለኝ አለኝ ተላጊ ወተት። አሁን ሁለት ኩባ እያደረግሁኝ ወተቱ ማለት ነው። ከዚያ ኒሻ በቀሎ ማለት ነው። ከላይ የምናደርገው በቀሎ አራት መላጊያ ተደርጉበት አላችሁ ወይ ጅብነ የራሱ ጅብነ። ለዛሬ ጅብን ኬሪ ካላችሁ አራት ሀብ አድርጉበት ውዶችዬ።

እንደ ስኳራችን፣ እንደመጠናችን ነው። አንድ ስኳር፣ ከዛ አሁን እሳት ላይ እናደርጋለን እና መስረዋለን በደንብ። አሁን ወዲ እሳት እናደርሳለን

ይህ ሁሉ የስንፍር የምከዛ ይህን ከረግን በኋላ ያንን የተረፈን ከላይ እናደርጋለን። ከዛ ስርናችን እናደርጋለን። ከዚ ከላይ እንደዚህ እያስተካከልኩ ነው። ቀስ ማለት ነው ቀስ እንዳይደበራ ተከታታይ ማለት ነው። እንደዚህ እያደረጋችሁ ቀስ ብላችሁ ወደ ፍርናችሁ ታስገባላችሁ። ከዛ ደሞ ሲወጣ